እንዴት ይሆን ቀጭን ፍቅር ሄሎ ጣሴ፣ እንዴት ነህ? አለው ማነሽ? ሄለን ነኝ። ቆይተች ደውይልኝ፣ በጣም ፈልጋለሁ። ጣሳው አባቴ መድገሜን ስለሰማ እድ ሆኖ ቤቴ ልቀቅ ያለኝ አማኑኤል ሆስፒታሉ ሰጃቸው ይሻላቸዋል። ጣሳው አባቴ በንዴት ራሴን አንቄ ያጠፋለሁ እያለ ነው። በማክ እርዳኝ፣ እንዳረዳሽ ገመድ የለኝም አሁን ዜና እያየሁ ነው፣ አትረብሽ። በአንተ የተነሳ ነው ትምህርቴን ወድቄ ከቤት የተባረርኩት። መድረሻው መውደቂያ ስለሌለኝ ልብሴን ጠቅልዬ እየመጣ ነው። የጣሰው ቤት የቀይ መስቀል ድንኳን ነው። ያለሽ ማን ነው? የትም ሄጃ የለኝም። ይመጣው ያው። ስሚ፣ ለራሴ ግራ ገብቶኛል፣ ጨንቆኛል። ይኸውልሽ፣ ሐኪም አልቆልሃል ሞተሃል፣ ከሞት ጋር ቀጠሮ ይዛል ብሎኛል። ተይኝ። በጣሴ ሞት፣ እኔ ጣሰው ትዳር እንደ መብረቅ አይመታኝ ጣሴ ይሙት። በዚህ ማ ይሉንታ የለኝም። ጣሴ ይህን የብቻ ሳቅ ምን ይሉታል? ማሽላዬ ማሽላዬ ይሉታል። አሁን በዚህ ወቅት ወሬ ላይ ማፍጠጥ አለብህ? አዎ ዛሬ እኮ የእነ ሳምሪ ቤተሰቦች መልስ ሊሰጧችሁ እየጠበቋችሁ ነው። አውቃለሁ በጣሴ ሞት፣ ተወኝ። ካወቅ ቁጭ ብለህ ለምን ወሬ ላይ ታፈጣለህ? ራሴም በወቅታዊ ጉዳዮች አፕግሬድ ማድረግ አለብህ። ተግባባ ገድሉን ታየዋለህ። ጣሰው ይታያል። ይታያል ጣሰው በረንዳ ላይ እያጨሰ ነው። ምንም አይደንቅም። እያጨሰ አይደለም ባክ ቲ ሰው እንዴት ለተከታታይ ሀያ ደቂቃዎች ሙሉ ስልክ ያወራል? አዳም ግን ችግር አለብህ። እኔ ዜና ባይ ገድሉ ስልክ ቢያናግር አንተ ምን አስጨነቀ? በጣሴ ሞት ዛሬ እኮ የእነ ሳምሪ ቤተሰቦች ጋር መልስ ለመስማት ቀጠሮ የያዛችሁበት ቀን ነው። ይሁና ሳምሪ አዳሯ ጠቅላላ አንተ ጋር እንደሆነ ወንድሟ ሳያውቅ ቀርቶ ነው። ቢያውቅስ? ይህ እኮ ባህላችን ነው። በጣሴ ሞት፣ አዳም ተወኝ። እኔን ተወኝ። ምንድን ነው ተወኝ? ለምንድን ነው ምትወ ቆይ እኔ ጣሴ ለአንተ ሽማግሌ ለመሆን በሌለኝ ብር ሙሉ ልብሴን ላውንደሪ አላሳጠብኩም። ንጽሕና ለራስህ ነው። በእርግጥ ለወዳጅም ለጎረቤትም ይተርፋል ንጽሕና። እኔ ጣሴ ለአንተ ሽማግሌ ሆኜ የሳምሪን ቤተሰቦች አፍ የሚያስይዝ የቃላት ማት አላወረድኩባቸው አይባልም። አይባልም ይሄ ትልቅ ሰዋሰዋዊ ግድፈት ነው። እኔ ብለህ አረፍተ ነገሩን ጀምረህ እኛ እያልክ ማዳቀል የለብህ። በጣሴ ሞት እንዲህ አንጀቴን አቃጥለህ ልሳቅ እንጂ ምን ማድረግ እችላለሁ? እኔ ጣሰው፣ እኔ አንተን አንጀት እንዴት ደርሼበት አቃጠልኩት? እሳት ይዘህ እዚህ ወዴ ላይ ልበልህ? በጣሴ ሞት ያደረከኝንማ ታውቀዋል። ቆይ ቆይ ቆይ ቆይ ቆይ ሽምግልናው ለማስቀረት ሰበብ እየፈለጋችሁ ነው እንዴ? አይባልም። ይሄ ትልቅ ሰዋሰዋዊ ግድፈት አለው። ከአንተ ጋር የማወራው እኔ ሆኜ እያለ እናንተ እያልክ ማዳቀል የለብህም። እሺ፣ እሺ። ቆይ አንተን ምንድን ነው ያደረግኩት? ችግሬን ሳወያየህ አውጣኝ ብዬ ስለምን እምቢ ብለህ መከራ ላይ ጣድክኝ? የት መ እንዴ መቼ እንዴት? ሄለም በአንተ ትምህርት ኢንኮምፕሊት ሆናለች እባክ ማለፊያ አምሳ ነጥብ ስጣት ብዬ እንደዚያ ስለምን እምቢት እለኛለህ? በጣሴ ሞት ለዚህ ነው እንዴ? ይሄ ትንሽ ነገር መሆኑ ነው? ይሄ እኮ ቀላል ነገር ነው። ለሚቀጥለው ዓመት አጥንታ ታልፋለች። አባቴ ከቤት አባረረኝ፣ መውደቂያ የለኝም አንተ ጋር እየመጣው ነው አለችኝ እኮ ነው የምልህ። በጣሴ ሞት ያኔ ከተማሪ ጋር ስትማግጥ ይሄ እንደሚመጣ አስቀድሜ ነግሬህ ነበር። አንተ ማለፊያ ነጥብ ሰጣት ኖሮ ይሄ ሁሉ መአት በላይ ላይ አይወርድም ነበር ቆይ ቆይ ጣሰው የሆነ ባንክ ቤት ገንዘብ ከፋይ ጓደኛ አለህ ንበል በጣሴ ሞት ተወኝ ተወኝ ባንክ ቤት የሚሰራ ጓደኛ የለኝ ቆይ ቢኖርህ ድንገት ቢኖርህ ድንገት ብድግ ብለ ባንክ የሚሠራ ጓደኛህን ሄደህ ያላስቀመጥከውን ሰርተ ያላከማቸውን ብር ስጠኝ ብትለው እሺ ይላል ይሄ በሐይቅ ውስጥ ያለን አሳ ለማጥመድ ሐይቋ አጠገብ ያለ ዛፍ ላይ መረብ የመጣል ያክል እርስ በእርሱ የማይገናኝ ተራ ምሳሌ ነው። ምሳሌ፣ ምንም ችግር የለበትም። በጣሴ የሞትወኝ በቃ ተወኝ። ቆይ ጥፋቱ የሌ ነው? አዎ ልጅቷ ያለፋችበትን ፈተና ቁጭ ብላ እንኳን ያልሰራችሁን ነጥብ ስጣት ስትለኝ እሺ ማለት ነበረብኝ? ጓደኛ ብትሆን ኖሩ ነበረ አይደለም። ቆይ ለእሷ ሀምሳ ሳይሆን አስር ነጥብ ብሰጣት እንኳን እግሯ መሬት ሳይረቅት ተሸክሞ ማሳለፍ ይሆናል። ይሁና ሸክም ደግሞ ሁላ አያዋጣም። አንተ እሺ ብትል ኖሮ እናትና አባቷ አይጣሉም ነበራ። አባቷ ሲያባሯት መውደቂያ አጣው ብላ እኔን አታስቸግረኝም ነበራ። ፍጣሴ ሞት። ቆይ ሄለን እኮ ለእኔ ተማሪዬ ናት፣ ለእኔም ተማሪዬ ናት። እሱን እንኳን ሆዲፍ ጆው። እሺ በቃ ቶኝ ቶይም። በቃ ዛሬ ጣፋጭ ይትቀረች፣ እናንተን ለመቀበል በጠዋት ሳምሪጋ ሄዳ እየደገሰች ነው። ሎርድ ድግሱ ተጧጡፏል፣ በለኛ ው ግን፣ እንደው አደራችሁ ግብዣውን በልክ በመጠን በገት ወዘተ አድርጉት። ጥሩ ያው ግፋ ቢል አንድ ጠርሙስ ውስኪ ብንጠጣ ነው አይደል? እንዴ ጣሴ ጣሴ ይሙት አዳም፣ አያገባህም። ግጥም አድርገን እንበላለን እንጠጣለን። እ እናንተ እኮ የኔ ሽማግሌዎች ናችሁ። ቤተሰቦቿ ፈቃደኛ መሆናቸውን ገልጸው ለግብዣ ተቀመጡ ሲሏችሁ እንቸኩላለን ጥድፊያ ላይ ነን፣ ቀጠሮ አለን፣ ወዘተ ብላችሁ፣ ጣሴ ይሙት አንልም፣ አንልም። ኧረ ግጥም አድርገን እንጋበዛለን። መጠጥ ስትጋቱ እኮ አንድ በታችሁ መቆጣጠር አትችሉ፣ በተለይ ገድሉ እንኳ። ወይኔ፣ ወይኔ፣ ወይኔ፣ ጉዶንኩ በጣሴ ሞት ተዋረድኩ፣ ተዋረድኩ። ኦ ሎርድ፣ እንዴ ጣሰው ምን ሆናል? ጉዶኝ፣ የላለሁ ገድሉ። ቆይ አዳም፣ የነገረ ነገር አለ እንዴ? ከተማሪ ጋር አትማግጥ ብዬ ባልመክሮ ኖሮ ዛሬ ቆጨኝ ነበር። አዳም አትናገረኝ በቃ በጣሴ ሞት አትናገረኝ። ጣሴ ቆየ ሄለን ደውላ ነበር እንዴ? አባቴ መውደቄን ሲሰማ ከቤት ውጭ ያለኝ የትም ሜጃ ስለሌለኝ አንተ ጋር እየመጣው ነው አለቻ። በጣሴ ሞት ኮንግራቹሌሽን። ያዝ ጣሰው፣ እንኳን ደስ ያለ። ለምኑ? የዘንድሮን ክረምት ለብቻ አይገፉትማ። እኔ ጋር የምትኖረው ለትራንዚት ቢሆን መቼ ቆጨኝ ነበር። ልጅቷ አንዴ ከገባች ሙጭጭ ነው ምትለው፣ አትወጣም። ሆነች አሚር፣ ታዲያ ምን አለበት? ትዳር ምን ነውር አለበት? አንተ ምን አለብህ? ቡቲክ ያላትን ብር በብር የሆነችውን መርጠ እያገባ ለእኔ በዚች ገቤ ላይ ተቀራማች እንዳመጣ ትመክረኛለ። ለመጠጥና ለጫት የምታወጣውን ቀነስ፣ አዝቤዛውን ደግሞ ጨመር ማድረግ ነው። አዳም፣ ድምፅ አስጠልቶኛል፣ ዝም በለኝ በጣ ሲሞት እነሳምሪ ቤት ውስኪያችን እየተጎነጨን እንማከራለን። በሉ በሉ አሁን ሰዓት ደርሷል፣ ተነሱ ሂዱ ተነሱ። ጣሴ ይሙት እንደ ሳምንቱ መቆም መሽቆጥቆጥ የለም እንደ ሄድን ኮራ ዘና ብለን ቁጭ እንልና መልሳችሁ ምንድን ነው እንላችኋለን። አዋ እንዴ ዛሬ እኮ መልስ የሚሰጠበቀ ስለሆነ እንችላለን። አይቻልም አይሆንም፣ እንኳን ኮራ ዘና ብሎ ቁጢጥ ብሎ መቀመጥ አይፈቀድም። በጣሴ ሞት። ቆይ አንተ የሆነ ባንክ ቤት የሚሠራ ጓደኛ አለ ንበል። ጣሴ ጣሴ፣ ባክ አታሹፍ። ባንክ ቤት ያስቀመጥከውን ብር ልታወጣ ስትሄድ ዘና ኮራ ብለህ ቁጭ ብትል ነውራለው፣ አለው ወይም ስላልደረስክልኝ አልደርስልህም ነው ነገሩ። ኧረ ቆይ ቆይ ቆይ የምታወሩት አልገባኝም። እስቲ ጣሴ የነገሩን ፓስፖርት፣ ደስተኝ ለምን ለሄለን ማለፊያ ነጥብ አልሰጣትም ብሎ እኮ ነው እንደ ጉንዳን አናቴ ላይ እየሰፈረው። ጣሶ ባክ፣ በእኔ ሆንብህ በኋላ ሽምግልናችንን ጨርስን ክትፎና ጥብሳችንን በውስኪ እያወራረድን እንማከራል። እንግዲህ ክትፎ ጥብስና ውስኪ መኖሩን በምን አወቅህ? በጣሴ። ምን ሆናል ጣሴ? ቀብራራው የሳብሪ ወንድም እኮ ነው የሚጋብዘን። ለማንኛውም ቤተሰቦቿ እሺ ጥያቄያችሁን ተቀብለናል፣ ቁጭ በሉ ተጋበዙ ሳይሏችሁ መቀመጥ ክልክል ነው። አዎ፣ ጣሴ ይሙት አትልፋ፣ እንቸኩላለን ጥድፍ ያልያነን ቀጠሯለን ወዘተ አንልም ያውም እዚያ የተንጣለለ ሳሎን ውስጥ ቁጭ ብለን በደንብ እንጋበዛለን እንጂ ምግቡንም መጠጡንም በመጠኑ አደራ በልክ ካላደረጋችሁ ተንቃችሁ እኔንም ታስንቁኛላችሁ ባካችሁ ለምን አብረን አንሄድም ባህላችን አይፈቅድማ ነውር ነዋ ደኤን ንቀት ነዋ ሰው የደገሰውን ሲበሉለት የገዛውን ውስኪ ሲጠጡለት ደስ ይለዋል ይባላል ነጻ ሆነን እንጠጣለን እንበላለን እንጋበዛለን ወዘተ ወዘተ እምቢ ካላችሁ አሁኑኑ ለሳምሪ ደውዬ ከለስላሳ ውጪ መጠጥ እንዳያቀርቡላችሁ እነግራታለሁ ጣሴ ይሙት እልም ያልክ ምቀኛለ በጣም እንደውም ሳምሪ ራሷ ደወለች አትልፋዳም ወንድሟ ከጋበዘን እሷ ልትከለክልላቸው ሄሎ ሄለው የኔ ውድ ሀሎ የኔ ጌታ ደህና ደርሽልኝ ፍቅሬ ምን ነው አለው ደህና ነኝ እንዴት ናፍቀሽኛል መሰለሽ ሳምሪዬ አጉል ሮማንቲክ ሊሆን ሲል ስማው። ጣሴ ያልፈጠረበትን። በጣሴ ሞት፣ ውለ፣ ሽማግሌዎቹ ተነሱ እንዴ? አይ፣ አሁን ሊወጡ ነው። በቃ ውለ፣ ወንድም ጋሽ ቀጠሩ ለሳምንት አስተላልፎታል። ምን? ለምን? እኔ እንጃው። ማለቴ እንዴት? ምክንያቱስ? ውለ፣ አሁኑም እንፈልጋለን። በቀደሙ ሬስቶራንት እንገናኝ። እሺ፣ እሺ፣ እሺ። መጣው ፍቅሬ፣ መጣው ግን ተፈጠረ። ምን አለች? በጣሴ ሞት ወንድሟ ሽምግልናውን ለዛሬ ሳምንት አሸጋግሮታል። ኦ ሎርድ! እንዴ ቆዩ፣ ለምን በጣሴ ሞት እንዴት? አሁን ጊዜ የለኝም። እንዲሄድና ላገኛት ያዋከቡት ነገር ምዕራፍ አያገኝም። ፍቅሬ፣ ፍቅሬ በዛ እኔ አላማረኝ። በጣሴ ሞት ምን እያልክ ነው? ምን የሰማው ነገር አለ እንዴ? ስለ ምኑ? ስለ ሳምሪና ስለ አዳም። እንዲሄ ጣሴ፣ እኔ አንድ ኢንፎ ቢኖር ደብቅ ነበር። ጣፋጭ የምታውቅ ይመስልሃል? አይ ጣሴ፣ ብሪሊያንት ከሆነሽ ጣፋጭ ጋር ይደዋል። አሁኑኑ ይደዋል ለፈጠሩ ነገር ነው። ምንም አልገባኝ። እኔም አልገባኝ። ምን ይገታ? ቆይ ቆይ፣ ወንድምሽ ምንድነው ምክንያት ያለ? ምን አለ? ከባድ የቢዝነስ ስራ አጋጥመኝ አለ። እንግዲህ ምን አውቄ። እውነቱን ይመስልሻል? እኔ ግራ ግብት ብሎኛል። እንዴት ተምታቶብኛል መሰለ። በቃ በቃ፣ እኔን አልወደደኝም ማለት ነው። አንተ ኮ የኔ ምርጫ ነ የእኔ ስጦታ ነው ባንተ ደግሞ እንደማልደራደር ያውቃል። ሳምሪ ለምን ስለ እኔ ያለሽን በግልጽ አትነግሪኝም? ምን ብዬ ኔ ጌታ ምን ብዬ ልንገርህ? እኔ ግን የምጠረጥረው ነገር አለ። ምን ምን ጠረጠርከ? በቃ አዳም አይመጥነንም፣ ገንዘብሽን አይቶ ነው በቢዝነስ እኩያሽ አይደለም ወዘተ ብሎሻል አለም አባዬ እሸት ሙት እንደዛ አላለኝም ብሏል ብሏል ሳምሪ አትሸፋፍኝለት ብሏል አዳም የኔን አታምነኝም እንዴ ሳምሪ ከማንም በላይ አምንሻለሁ የኔ ጌታ ከማፈቅር በላይ አፈቅራለሁ ሳምሪ እስቲ ምንም የደበኩ ሚስጥር የለም ብለሽ ወንድም ጋሼ ስለ አንተ የነገረኝ ሽራፊ ነገር የለም ብለሽ ማይል እሺ ምን ብዬ ልማል አዳም ይሙት ብለሽ ያ ይኸው እ ለምን መማል ከበደሽ? ምናልባት ስለእኔ ሰምተሽ የድበቅሽኝ ነገር ስላለ ቢሆንስ? ሁሉንም ነገር ማወቅ አለብህ። አንቺን ለማግባት ሽማግሌ ልኬ ቤተሰቦችሽ መልስ ሊሰጡ ለዛሬ የያዙትን ቀጠሮ ለምን እንደሰረዙ ከማንም በላይ እኔ ማወቅ የለብኝም? በቃ ወንድም ጋሽ። ምን ወንድም ጋሽ? ምን አለ አዳም? ይቅርብሽ፣ ተይው፣ ቆርጠሽ ጣይው። ወዘት አለሽ? አላለም፣ እንደዛ አላለኝም። ምን ነው አንቺ፣ ወንድምሽ ያለሽን ለመናገር ድፍረት አጣሽ? ሳምሪ፣ በቃ ገና ነሽ፣ አልቸኩልሽም። ወይ፣ ለምኑ ለትዳር ነው? ስለዚህ ከቤት ውስጥ ሊያጣሽ አይፈልግም ማለት ነው። አንድ እህቱ ስለሆንሽ አግብተሽ ከቤት መውጣትሽን መቀበል አቅቶታል ማለት ነው። የእኔ ጌታ እኔ ያሳምነዋለሁ፣ አታስብ። በቃ ይህንን ለኔቶ ወንድምሽ ያንቺን የማፍቀርና የመፈቀር መብትና ያንቺን በጊዜሽ የመጠቀም ዘር የመተካት መብት ወዘተ ይቃወማል ማለት ነው። እየተናደድክ ነው እንዴ ጌታዬ? እኔ ቶሎ ቱግ ለማለት መቼ ታደልኩና። ታጋሽ ኮኔ ኔ ሳምሪ፣ ይኸውልሽ አንቺ ጋር ሽማግሌ መላኬን ያልሰማ ሰው የለም። ከወራቶች በኋላ እንደ አቅማችን ደግሰን ጋብቻ እንደምንመሰርት ሁሉም ሰው ሰምቷል። ሽምግልናው ተጨናገፈ ሲባል ምን ውስጥ ነው ምገባው? ምን ይባላል? ዩሊኔ ጌታ፣ ቆይ ለአንድ ሳምንት እኮ ብቻ ነው የተራዘመው አይደል እንዴ? አቤት አቤት ገድሉና ጣሰው፣ አቤት አቤት ገድሉና ጣሰው። ይሄኔ ወሬ ለማናፈስ ለማራገብ፣ ለማዳረስ ይሄኔ እረፍት አጥተዋል። ማን ይነግራቸዋል? ጣሰውና ገድሉ ታውቂያቸው? ይሄኔ ወንድምሽን ሳይቀር አግኝተው እናዘውታል። እሱ እንደዚህ አይነት ፊት አይሰጣቸው ማ አይ ምሳሌሽ ሽምግልናችን ለምን ቀረ ብለው ከግራ ከቀኝ ሲጠዘጥዙት ሳይወድ በግዱ ይለፈልፋል እ ሽምግልናው እኮ አልቀረም ለሳምንት ነው የተቀጠረው አይደል እንዴ ሳምንት ደግሞ ሳምንት ነው ይወልዳል ይሄ ፍቅር ከአንድ ሳምንት በላይ አይዘገይም እመነኝ አልኩ ለአንድ ሳምንትስ መራዝም ነበረበት እንዴ ያለኝም በነገር ቅራይ ነው ሳምሪ ሳምሪ አንቺን ይንሳኝ አይለኝ እስቲ ይኸው በቃ ስለ አዳም የማጣራው ነገር አለ። አንድ ሳምንት ብቻ ጊዜ ስጭኝ አለ። ስለ እኔ? ስለ እኔ ምን? ያው የሴት ቤተሰብ ወጉ ነው። ከፈለገ መስሪያ ቤት ሄዶ የግል ማህደርን አውጥቶ ይመልከት። አምና ምርጥ መምህር ተብዬ፣ ካቻ አምና ደግሞ የትምህርት ቤቱ የሚኒ ሚዲያ አባላት ዋንጫ እንደሸለሙኝ ይረዳል። ጌታ እኔ ከተረዳው፣ እኔ ስለአንተ ካወቁ ይበቃል። ሌላው ትርፍ ነገር ነው። ገባ። አምንሻለሁ ውዴ፣ አትናደድ በቃ። ማልሰነ ለምን ብዬ ለማንስ። ደስ ሲበለው። አሁን ምሳችንን እንዘዝ። ማስተናጋጁ ጥሩ። አይ ሳምሪ፣ እኔ ምግብ አላስኝ። ለምን? ስለተናደድ ለመናደድ አልታደልኩ ታደልኩም። ስልሽ ጊዜ የሚፈታው ነገር እንደማያናደደኝ እያወቅሽ አሁን ደግሞ በድጋሚ ልሳም ምሳችንን እንብላና ወደ ቤት እንሂድ ከምሳ በፊት አንድ ጥያቄ ልጠይቅሽ እንዳ ቤታይዘር የሚወሰድ ነው ሳምሪ ቀልዴና አይደለም እሺ ጠይቀኝ ወንድምሽ አዳምን ማግባት የለብሽም ቢልሽስ ክብር አልወደድልህም ብዬ አንተ ጋር ሻንጣኝ ጠቅልዬ ጥልቅ ነው እኮ። አምንሻለሁ፣ የኔ ፍቅር አውቃለሁ፣ በጣም አውቃለሁ። በቤቤ ሳምሪ፣ ፍጠኝ፣ ቶሎ ደውዪላት። ለማን? ለጠፋች፣ ቶሎ ቤት ደውዪ እኮ ነው የምልሽ። ምን ብዬ ኔ ገድሉና ጣሰው አግኝተው ስለተፈጠረው ነገር ቢጠይቋት ምንም የሰማሁት ነገር የለም ብላ እንድትመልስላቸው ደግሞ ከወንድም ጋሼ ጋር ያወራውን ሁሉ ሰምታለች። እባክሽ ዛምፕል በፍጥነት ደውለሽ ገድሉና ጣሰው እንዳያገኙሽ የእጅ ስልክሽን አጥፊና ጥፊ በያት ያሁኑ እኔ ፍቅር ቆይል ደውልላት እየሰማሽ ነው አይደል ገድሉና ጣሰው የወሬ ሱስ አመል ምቀኛ ምቀኛ ለ መጋኛ ይቅርታ ምቀኛ ሳይሆን መጋኛ ወዘተ የተጠናወታቸው በመሆናቸው ዛሬ እንዳታገኛቸው ካገኘሻቸው እንቆራረጣለን በያት ካገኘሻቸው እንቆራረጣለን ወዘተ ምን እሺ ባይ። ምናለች? እሺ ከቃልሽ አልወጣም ስልኬን አጥፍቼ እጠፋለሁ ብላለች። ከፈለግሽም በቤት ስልክ ደውልኝ ብላለች። አበዱ፣ አበዱ፣ ነደዱ፣ ጠፉ። በእኛ ምሳ ይታዘዝ በለኛ፣ የኔ ጌታ። ረገረገር ይህማ ንቀት ነው እጅግ ሲበዛ ንቀት ነው። ለሽማግሌዎች መልስ ለመስጠት የተሰጠን ቀጠሮ መሰረዝማ ንቀት ነው። ለዚያውም በዕለቱ፣ ዛሬ ጣሴ ይሙት፣ የሆነ የተፈጠረ ነገር መኖር አለበት። ኧረ ዝም በል ጣፋይ፣ ስትመጣ ትነግረን የለ እንዴ? የሳምሪ ወንድም ስለ አዳም የሆነ የሚደብር ነገር ሰምቶ መሆን አለበት። እንዴ ማን ይነግረዋል? ወይ ወይንም አዳምን አስቀድሞ ያውቀው ይሆናል። ኦ ሎርድ ኦ ሎርድ አዳም ሽምግልና ያን ያህል ነገር የሚያሰርዝ ምን ነውር አለበት? አለበት፣ በደንብ አለበት። ምን ያጡሌዋ የማማ አልማዝ ጉዳይስ? እማማ አልማዝ፣ ማማ አልማዝ፣ ምን አልገባኝም ጣሴ። ገጠር አስተማሪ ሆኖ አገብቷቸው ነው ገብቶባቸው፣ አብሯቸው በትዳር ሲኖር መኖሩን የነገርከኝ ታሪክ ወንድሟ ደርሶበት ይሆናላ ወይ ጣሴ? እንዴ ያማ ያለፈ ታሪክ እኮናይ በጣሴ ሞት ነገሩን እንዲ አታቅለው፣ እንጂ ገርሉ እውነት ጣሴ። አሁን ለማንኛውም ወንድማችን አዳም ትልቅ የሞራል ውድቀት እንዳይደርስበት ልናጽናናው ይገባል። አይመስልህም? ጣሴ የሞት ገድሉ ተቀይሜሃለሁ። ኦ ሎርድ ይሄ ምን አድርግ። የጣሴ ለካ ለአዳም የምትጨነቀውን ያህል ለእኔ አታስብልኝም። በጣሴ ሞት አዝኝ ይባል ጣሴ። እንዴ ጣሴ፣ ለአንተ ዓለም ላይ የምትረዳኝ የምትረዳኝ ለወንድሜ ለአንተ ወንድምማ ማን እንደሆነ ለየህ እኮ ለየህ። ቆይ ጣሴ፣ ያስቀየምኩህን ብቻ ንገረኝና ይቅርታ አልጠይቅ። ጣፋጭን እንደማፈቅራት ታውቃለህ፣ አታውቅም? ታውቃለሁ። ከጣዬ ጋር በትዳር መኖር እንደምመኝስ ስታወራ ሰምቻለሁ። በጣሴ ሞት፣ ሳወራ ብቻ ሳይሆን ሳላወራም ከሁኔታዬ በቀላሉ ልትረዳ ትችላለህ። ኦ ሎርድ ኦ ሎርድ! እንዴ ጣሴ፣ ቆይ ጣፋጭን ምን አደረካት ልትለኝ ነው ሄለን የተባለች የትዳር ፓይረት አስገድዳ ልጠልፈኝ ስትል ዝም ማለት ነበረብህ። በጣሴ ሞት ነበረብህ። ጣሴ ደግሞ እንደው እሺ ምን አደረግኩ ትለኛለህ። ጣሴ ደግሞ እሺ ምን አድርግ ትለኛለህ። ጣሰው አይሆንሽም፣ ሽማግሌ ይዘሽ አባትሽ እግር ላይ ወድቀሽ ይቅርታ ጠይቅ ይበላት ማይ ጣሴ። ምን የዘንድሮ ሽማግሌ ማን ይሰማዋል ብለህ ነው? በእናንተ የደረሰውን አታየውን ብትለኝት ገርዶ በእኔ በጣሴ ላይ ሹፈት እ አንተ ደግሞ አናግር ያታለሁ። እስቲ ጣሴ ይሙት በል ጣሴ ይሙት። ምን አልካት? ምን አልኳት መሰለህ፣ መጀመሪያ እኔ አይደለሁም የደወልኩት ራሷ ነው የደወለችው። አንተም ደውልላት። እሷ ምን አልካት? ይውል ጣሴ ምን አልኳት መሰለህ፣ ጣሰው አይሆነሽም ጣሰው ጣሳ ነው ይቅርብሽ እንኳን አንቺን ይዞ ሊኖር ራሱም የሚኖረው በእኛ እርዳታና ድጋፍ ነው በማን በአንተ ድጋፍ ነው እኔ ጣሴ ቆረጋ ብል እንጂ ጣሴ እንዴ ዋሽቼ ለማጣላት እኮ ነው ጣሰው ይሁን በአንተ ድጋፍ አዎ እሺ ምን አለች እሷ ምን አለች መሰለ ላምጰረጵረው እንጂ እኔም እኮ አልፈለገውም የሆነ ገና ልጅነቱን ያልጨረሰ ግልገል ነገር ነው አለች ግልገል ግልገል ስትል ዝም አልካት? ኦ ሎርድ ይኸውልህ፣ ጣሴ ግልገልም ትበልህ፣ አገልግል። ዋናው እሷ ንቃ እንድታዋድል እንደሚፈልገው ይሁን፣ ብቻ አትድረስብህ እባክህ። ጣሴ ይልቃውን ለጣፋጭ ደውልላትና ለጣዬ፣ አሁኑኑ ነው አሁኑኑ። ይኸውልህም እንደምትላት ምን ነው ወሬውን ይዘሽ ጠፋሽ በላት። ይሄን ይህን ማ በሩጋ ደርሳለች። ጣሴ ግን በጣም ትገርማለህ። የሳምሪ ወንድም ሽምግልናው ለምን ሰረዘው የሚለውን አንገብጋቢ ጉዳይ ያለ አንተ፣ ሄሌን ስለ ተባለች ተማሪ ትጨንቃል አይደል? ሄለን ተማሪ አይደለችም። የትዳር ፓይረት ይገባል የባህር ላይ ወንበዴ ነች አልኩ። ኦ ሎርድ፣ እባክህ ለጣፋጭ ደውልላት አሁን ቶሎ ብለህ። እሺ፣ ያው የደወልኩ እኮ ጣፋጭ፣ የኔ ነሽ፣ መቼም አረሳሽ። ኧረ እባክህ እባክህ ደውልላት ጣሴ፣ እባክህ ደውላት እንጂ። የደወሉላቸው ደንበኛ ቴሌፎን ለጊዜው ጥሪ አይቀበል ይሰማል። ሶሪ በጣሴ ሞት አይደረግም። አይ ምናልባት ስልኳ ባትሪ ጨርሶ ይሆናል። ኖ ላይሆንም ይችላል። እንዴ ይህማ አይሆንም። ጣፋጭ ማኛ ጠርተናት አትቀርም። ቆይ ቆይ ቆይ ሳምሪ አታገኛቸው ጥፊባቸው ካለቻትስ? ኦ ሎርድ ልክ ነህ ልክ ነህ ሊሆን ይችላል። ስለዚህ አዳምና ሳምሪ ያሉበት ቦታ ለምን አንሄድም? የት? በጣሴ ሞት እንዴ የኔ ጌታ ወዳሃለሁ የእኔ ፍቅር እወድሻለሁ እያሉ የሚጃጃሉበት ቦታ ነዋ እኮ የት ሁሌም የሚገናኙበት ሬስቶራንት አ ተነስገርቱ ፍጠን በጣ ሴሙት ሳምሪ የሽምግልናው መልስ ከሳምንት ካለፈ ምን ማድረግ እንዳለብን መናገር አለብን ነንኝ ነጌታ ከዛሬ ሳምንት ሊያልፍ አይችልም የኔ ውድ አይችልም ብለሽ በቃለ አጋኖ መናገር አትችልም። ለምን ወንድምሽ ያለ በቂ ምክንያት፣ አመክንዮ፣ ሰበበ ድርጊት፣ ወዘተ ነዋ ሽምግልናውን ያሸጋገረው። እሺ ሰበበ ድርጊት ምንድን ነው? አመክንዮ ነዋ። አመክንዮስ ሰበበ ድርጊት ነዋ የኔ ውድ አመነኝኝ የፍቅር ወንድም ጋሼ፣ ከዚህ በኋላ ምንም አይነት ሰበብ ድርጊት አመክንዮ ወዘተ ቢኖረው ሽምግልናውን ሊያሸጋግሩ አይችልም። እንዴ ሳምሪ ሳምሪ! አይሻችሁ፣ እንዴ መጡልሽ። እኛ እዚህ እንዳለን አውቀው ሊሆን አይችልም። መች ነው ሳምሪ? በደንብ ነዋ። እዴ እማ፣ አሪፍ ኒክኔም እማ። እንዴ እዚህ ናችሁ እንዴ

ምሳ ልጋብዛችሁ ይሻላል እዚ አጣዶን እዚህ እንብላው እንጂ አዎ አይቻልም አይቀብዙ እንግዲህ እዚህ ሬስቶራንት ዋጋው በጣም ውድ እኮ ነው ለነገሩ በቅርቡ ነው የበላ ነው አሁን ነው የበላ ነው በልተናል ይቅርብን ለዚያውም ጣፋጭዬ የሰራችውን ለማንኛውም ስለ ጋበሽን አመሰግናለሁ ሳምሪ አይባልም እባክህ ስለ ጋበሽን ተብሎ አመሰግናለሁ አይባልም ይህ ትልቅ የሰዋስው ግድፈት ነው። ስለ ጋበዝሽን እናመሰግናለን የሚባለው ይዋ፣ ኤማን ማለት ስህተት ነው። ኤማን፣ ሊቅ፣ ሊቀ ሊቃውንት፣ ሊቀ መኳስ። ለማንኛውም ትንሽ በረታችሁ ተጽናናችሁ። ምን ሆነን ነበር? ለቅሶ አልተቀመጥን ሀዘን አልገጠምን። ተጽናናችሁ ብሎ አማርኛ ምንድን ነው? የሳምሪ ወንድም ሽምግልናው ማጠፉ፣ መሰረዙ አናደኑ እኮ ነው። ሽምግልናው አልታጠፈምም አልተሰረዘምም። ወንድም ጋሽ ከባድ ቢዝነስ ስላጋጠመው እንጂ አዳምን የመሰለ ብረት መዝጊያ ደጅ ሊያስጠና ፈልጎ አይደለም። እሰይ ይሙት፣ እሰይ። ከአንዱ ወደ አንዱ ሹክባይ አመላላሽ ወሬ የሚለውን ዘፈን ታውቁታላችሁ? በደም በደም ከአንዱ ወደ አንዱ ሹክባይ አመላላሽ ወሬ አሻኝም አልፈልግም አሻኝም ሆኒ እሱን ጋብዣችኋለሁ ታንጊ ታንጊ አይ አዳምዬ ሙዚቃው የት ይገኛል ቢገኝም የቆየ ዘፈን እኮ ነው ኤማን ከአንዱ ወደ አንዱ ሹክባይ አመላላሽ ወሬ አይፈልጉም አይሹትም ሳምሪና አዳም ዛሬ ብላችሁ ብትፈልጉ በየቦታው ታገኙታላችሁ አንተ እናደድ ኔ ጌታ፣ አልተናደድኩም። ገባችሁ አይደል እነ ወሬ ሞቱ። አዎ መምህር። ድራማውን የተጫወቱላችሁ ሳምሶን ታደሰ፣ ዮናስ ጌታቸው፣ ተሻለ ወርቁ፣ ሄለን በድሉ ናቸው። ደራሲ ተስፋይ ሽመልስ። ቀጭን ፍቅር ተከታታይ የሬዲዮ ድራማ ክፍል 16፣ ሳምንት ይቀጥላል።